እኮ እኔ ዝም አልኩኝ እሺ በቃ ብዬ ምናምን ፀጥ ብዬ ቆንኩላችሁ። ምክንያቱም በጣም የለፋችበት ነው እኔም እሷም የለፋንበት ነው። እንደዚህ ለመረስ የእኔም እዚህ መረስ የእሷም እዚ መረስ የሁለታችንም ውጤት ነው እና እንደዚህ አይነት ቦታ ላይ ደግሞ እና ብትሉኝ እንኳን በኖርማል እመጣለሁ። ግን መጥቼም ያው ስለተፈጠረው ነገር ማስረዳት ግዴታ የለብኝ ምናምን ላይ ናት። እኔ እና እሷ ኦልሬዲ ሁሉም ነገር ያለቀ ነው። ከዚህ በኋላ ምንም አላለቀም፣ ተው እንጂ ብሩክ ሀይሚ ጋ አልታረቅም፣ ብሩክ ሀይሚ ጋ አልታረቅም። ሁሉም ነገር አብቅቶለታል። እኔ ትናንት የደስታዋ ቀን ብገኝ እንደዛ ከስር እስከላይ ውሻ አድርጋኝ ነው ያባረረችኝ። እኔ በደስታዋ ላይ የልፋቷን ነበር ያከበርኩላት ነገር ግን በጣም በጣም ንግግሯ ሺዝ ኖት ራይት ብሏል ብሩኬ ማለት ነው፣ እና አንዳንድ ጊዜ ብዙ ነገር ተናግሯል ዛሬ። ብሩኬ ማለት ነው። በሆነ ሰው ቻናለሁ እና እኔ ያ ልጅ ሰብስክራይብ አላደረግኩትም፣ ግን ያው ብሩክ ሼር ሲያደርግለት ሰብስክራይብ አደረኩት። ያው የነ ድምቀቶች ነውና ኦሬዲ ሊያስታርቃቸው ሊያስማማቸው ነው የመጣው ማለት ነውና ብሩክ በጣም ዛሬ ምድር ብሎት በሀይሚ የተናገረው ማለት ነው። አንደኛ ሁሉን ነገር ኮምፕሌን አድርጓል። እኔ እቤቷ እንኳን ሄጄ አበባ ይዤላት ስሄድ ከወንድ ጋር የተገኘችው እሷናት እሷናት፣ እንጂ እኔ አይደለውም። ግን እሱንም የነገረችን ነገር አክሴፕት አድርገች የተቀብዬ ለእግዚአብሔር ሰጥቼ ዝም ብያለሁ አለ። ና ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ የኔ ምርጦች፣ የኔ ምርጣ ምርጦች ማለት ነው ስወዳችሁ ስጀምሩ ቪዲዮን በላይክ ጀምሩልኝ እንዲሁም ሼር በማድረግ ማርቲናን አበረታታላለሁ እውነት ለመናገር ማለት እኔ እና ሀይሜና ብሩክ ቪዲዮ ካለቀቁ ወደ ዩቲዩብ ራሱ መምጣት በጣም ነው የሚደብረኝ። የእውነት ለመናገር ማለት ነው የእውነት እና ዞር ዞር ስል እንዳጋጣሚ አጋጣሚ ይሄ ናየው ማለት ነው ጀስት ከዩትዩብ ሁሉ የሚመቹ ጨረቃ ፋሚሊ፣ ሌላ ማንም አይመችን የእውነት ለመናገር ማለት ነው። በቃ በጣም ወዳቸው በቃ ሁሉ ነገሮች ጨረቃ ፋሚሊ ነው የጨረቃ ፋሚሊ ተከታይ ነኝ ማለት ነው። እና ጨረቃውን የምትወዱ ጨረቃ ማለት ባይ ዘ ዌይ ሳብራራላችሁ ማለት ነው እና ብርሃን ማለት ነው። አስባችሁታል ማታ ማታ ቁጭ ውላችሁ ጨረቃን እንዲህ ስታዩት ያላት ውበት። አሁን ብሩክ አልታውን ዛሬ ቆረጠ። ልቤ ጨከነ ልቤ የምትለው አንተ ብቻህን አለ ጨረቃ ትደምቃለክ አለ ሀይሚ ትደምቃለክ ሀይሚ ያለ አንተ አደምቅም። እና እንዴት ያስችልካል? ኧረ ብሩኬ ምንድን እንዴ፣ የሆነ ንግግር ተናግሯል አይደል? አቤት ቋንቋቸውን ግን። ጌትጌት ምንም፣ አይ በቃ እሱ ምን ሙድ ነው ያለ ማለት? ካለ ግን ነው ማለት ተስማሙ እና ደግሞ ብዙ ሰው ባለፈው የመጀመሪያ እንትን ትዝ ካላችሁ የልደቷን የልደቷ ጊዜ የመቶ ሀምሳ ሹ የሁለት መቶ ሀምሳ ሹ ጊዜ ብሩክና ሀይሚም ጥል ነበሩ ማለት ነውና፣ ብዙ ሰው ኮሜንት አውቀህን ሁል ጊዜ የደስታዋ አቅን አትገኝ ምናምን ገለመን ገለመን ገለመን ሆ እኮ ውካታ እየፈጠሩ ነው ማለት ነው። ግን እኔ አስበውት ይሁን ምናምን ተነጋግረው ይሁን እ ብሩክ ቅናት አለበት አልልም። ለምን ቅናት ቢኖርበት በእንደዚህ በጣም በተደጋጋሚ ቪዲዮ ውስጥ እንኳን እየገባ በእናታችሁ ቅመሚ ነው ሁለት መቶ ሺ አስገቧት የምትፈልገዋ ደስታዋን ምናምን አይልም። የሆነ ሰው ማለት ነው ገባ ገባችኋ። ቤተሰብ ግን ብዙ ሰው ኮሜንት የምትሰጡት ነገር ግርም ይላል። በቃ አንዳንድ ጊዜ በቃ እንደመጣላችሁ ብቻ ጀስ እዛ ላይ ኮሜንት መጻፍ ብቻ ስለ መጻፍ ስላገኛችሁ ብቻ የምትጽፉት ማለት ነው። እና ኤኒዌይስ እሱ አይደለም። ያው ብሩኬ ዛሬ በቃ ሁሉም ነገር አብቅቶለታል። እኔ ካውኔሊያ እኔና ሃይሜ እሷም እንደፈለገችው በራሷ መንገድ እኔም በራሴ መንገድ ነገሮችን ቀጥላለሁ ብሎ በጓደኛው ቻናል ስም ተናግሯል ማለት ነው እና ጀስት ኢቨን ፕሮግራሙ እሷን እንዳላከበረ ነው። ጀስት ለምን እኔ ብጠሩኝም ኖርማል ነው እመጣለሁ። ምንም ችግር የለብኝም። የሀይሜ ደስታ የእኔም ደስታ ነው። ለፍተን ነው እዚህ የደረስ ነው እኔ ደግሞ የደስታዋ ቀን ማበላሸትም ምን ማለትም አልፈልግም፣ ምናምን አለ። ጀስት እንደ ማንኛውም ሰው መጣው፣ ተገኘው፣ እዛ ቦታ ኬክ ቆረስኳል። ኢቭን ግን በማላቅበት ነገር ነው ጥፋተኛ እንኳን እንዳልባል አለ። ግን እንኳ ዛሬ ትክክል ነው የተናገረው ማለት ጥፋተኛ ጥፋት እንኳን አጥፋካ ጥፋቴን ተናገሬ አልነግርክም በቃ ድርቃ እርግታ ነው የምደመድመው። በምንድን ነው አምኜ እንኳን ይቅርታ የምላት ሺ ኢዝ ራይት ሺ ኢዝ ራይት ቶኪንግ ታላቸው ማለት ነው። እና እና በእንደዚህ ሁኔታ ውስጥ እኔ ምንም በማላውቀው ነገር ውስጥ ነው እየተሰድብኩ ያለው። እኔ አይደለም ወንድ የጽጌ ሌት የያዘ እሷ ናት እንጂ ከሴት ጋር ምናምን ብሎ ያ ነው ብሩክ ስተታለበት የምለው አለማዳመጥክ ስህተት ነው። አሁን ለምሳሌ አንተ አሁን አንተ ሃይሚን ያልተረዳካት መንገድ ብሩኬ፣ አላዳመጥካት፣ አልሰማካትም። ለምን እንደሁም ታውቃለህ። አሁን ፍጼ በጣም እርግጥ ብሎ ባለፈው ሲሰማት ነበር ነገሮችን። አንተ ይሁን ምን በቃ ምናምን ነው የምትለው የሆነ ነገር ስህተን ነገር በቃም ነው ሌላ። ስትኩሳትን የምትፈጥሩ ምንድን በእሳትን በእሳት ነው አሁን እሷ እሳት ስትሆን አንተ ርግት ብትል። አሁን ፍጺ ጋር ሲያወሩ በጣም ይግባባሉ። እሷ ስታወራ ዝም ብሎ ነው የሚሰማት፣ ማለት መልስ አትመልስም። ለእንደዚህ አይነት ሰው ደግሞ ትሸነፋለ። ይገባሃል። አንተ ግን እሷ መልስ ስትሰጥ አንተ መልስ ነው የምትሰጠው ማለት ነው። እና እያሸነፍካት ሳይሆን እልህ ውስጥ እየከተትካት ነው፣ እሷን ማለት ነው። እና ተረጋጋና ነገሮችን ለማስተካከል ነው ደግሞ የሆነ ነገር በተጣላችሁ ቁጥር ኮሽም፣ የሰው ልጅ ማንም ሰው ይጣላል በእርግጥ ነገ ኮሜንት የምትሰጡ ሰዎች ናቸው የምታፍሩበት መጥፎ ኮሜንት ሰታችሁ ለእያንዳንዱ ነገር እንዲህ ነው እንደዚህ እንደዚህ እንደዚህ ነው ብላችሁ ሰታችሁ በኋላ የምታፍሩበት እናንተ ናቸው እነሱ። ነገ ዞሮ ይገናኛሉ፣ ነገ በአንድ ነገር ይገናኛሉ። ቤተሰብ ያወቀው ነገር ምንም አይወድቅም ማለት ለም ቤተሰብ የባሰ ነገር ሲኖር ቤተሰብ ይገባ፣ ጋሼ ይቆጣል፣ እሙሽ ትቆጣለች፣ የሀይሚ እናት ብሩክን ትቆጣለች፣ ምናምን ያስታረቃሉ ማለት ነው። ግን አሁን በጎራ ተከፋፍላችሁ አሁን ብሩክንም ብሩክ አንተ ምንም አላጠፋም፣ እንደዚህ እያላችሁ ወን ያትሷል። እሷም ምንም አላጠፋችም፣ ያየችው ነገር ሊኖር ይችላል፣ አልነገረችንም። ጂስት ቢሆንም ደግሞ እንደ ሴት በግልጽ በስነስርዓት አላናገራትም። ሻርጉቷትን በቃ ከቶሽ፣ ሲጀመር ራሱ ባለፉ ሲናገር ምንድን ነው ካደረኩትም፣ አደረግኩትም ካላደረኩትም አላደረ እንደዚህ አይባልም። ጂስት የሆነ ምንም አያገባሽም ምናምን እንደማለት ነገር ነው ማለት ነው። እና ያ ነገር ይደብራል። ንግግሩ ማለት ሲቀጥል ማለት እና ደግሞ ሲናገርም የሆነ መታረቅ ነገር እያለ ካፍ የሚወጣውን ነገር መቆጠብ ጥሩ ነው። ብሩክ አሁን ሁሉ ነገር አብቅቶለታል። እኔ እና እሷ በቃ ከሁን ሄዳ እኔ ፋራሙድ ነው ማለት ፋራሙድ ማለት አሁን አስር የርኩ ይቅርታ አልጠይቃትም። ይሁን አይዶን ነው እኔ አላቅም፣ አልገባኝም፣ ንግግሩ ማለት ነው። ግን ልዩ በጣም ሊያናገረው ፈልጎ ነበረ እንዲታረቁ እንድታረቁ በጣም እፈልጋለሁ። በጣም እናንተ ማለት በብዙ በጓደኛቸው በጓደኝነት በብዙ ነገር የሚወደዱ የሚከበሩ ሰዎች ናቸው፣ እና መታረቅ እንዲያለ ያስታረቃቸው ምናምን፣ በእርግጥ ይታረቃሉ። ዛሬ ደግሞ እኔ ሀይሚዬን ድምቀቷን ስላላየኋት በጣም ከፍቶኛል። ቡቡዬ ብቻ ነው የመጣው፣ ቡርኪኔ የመጣው ጀስት ግን በቃ እስቲ ፍቱ። በቃ አሁን ሌላ ሌላ ፕራንክ እያያዛችሁብን አትምጡብን። ብሩክን ፍታ፣ ሀይሜን ፍቺ። ትንሽ ሲ ደግሞ ናፍቃችሁናል። ከጭቅጭቅ አስወጡን፣ በቃ ፍቱ። ምንድን ነው በቃ አንዳንድ ጊዜ ፈታ ማድረግ ጥሩ ነው እና ኢኒስ ብሩክ እንደዚህ ቶሎ ብለህ ለውሳኔ አትቸኩል። ጥፋት የለብህም አይኖ ጥፋትም ቢኖርብህ የሆነ ሰው ስትወቅሱ ምክንያቱን መናገር ነው። መለየትም እንኳን ስፈልጉ ከዛ ሰው ምክንያቱን ማብራሪያውን ምክንያቱን ለዛ ሰው ማወቅ አለባችሁ መጠየቅ አለባችሁ ማለት ነው። አሁን ሀይሚን ከሴት ጋር ይሄች ካለውን ያለችው ምንም አይነት መረጃ